በየአደባባዩ የተገረፉት የታሙት ዛሬ ስለ ሃይማኖታቸው ሌላ ምንም ምክንያት ሳይኖራቸው ስለ ሃይማኖታቸው ዋጋ እየከፈሉ ያሉት እነሱ የጸደቃ ክልል ደፍተው ያን ጊዜ ይገለጣሉ። እሳቱ ወደማይጠፋበት ትሉም ወደማያንቀላፍበት ጽኑ መከራ ወዳለበት ቦታ ሰደዳቸው እኮ ነው የሚለው። ክርስቲያኖች የሀጣን ፍርዳቸው ምንኛ ከባድ ነው። በሆኑት ያንን በሽተኛ ሆኖ ያገኙትን ክርስቶስን ያገለገሉት፣ የጠየቁት፣ ከቆሱ ያጣውት ዘይት ያፈሰሱለት እነዚያ ሰዎች በዚህ ጭ ቀን ይሸልማሉ። የሰው ገንዘብ በመቀማት ዛሬ የሰራተኛ ደሞዝ በማስቀረት ዛሬ በስርቆት በማጭበረበር፣ በሌላም በሌላም ሰሆን የምትጎዱ ሰዎች እግዚአብሔር ይመጣል። ንሳ አባቶቻችሁ ዘንድ ይሰበሰባሉ። ለመብን ለመጠጥ አይደለም እንዳስለመድነው አሁን እንደው ዝም ለእንደተራ ነገር እንደምናየው ንገረን ጌታ መቼ ይመጣል? ለማለት ነው። ክርስቲያኖች መሄድ ያለባቸው አባታችሁ ዘንድ ሂዱ። ክርስቲያኖች አባቶቻችሁን ጠይቁ። የዓለም ፍጻሜ ምልክት ምንድን ነው ብሏቸው። በሐዘኑ የኖረች ይቺ ቤተ ክርስቲያን ይችን ቀን ለማግኘት ነበር። ተመልከተ ይቺ ቀን ሁላችን የምንጠብቃት ቀናት፣ የሽልማት ቀናት ወገኖች እየጠበቃችሁት ነው ክርስቶስን። ክርስቶስ ይመጣል። ዛሬ ያለብን መከራ ሁሉ እንደ ምንም ነገር የምንቆጥረው እኮ እንደሚመጣ እርግጠኞች ስለሆነ ሲመጣ የሚከፍለን ዋጋ በጣም ትልቅ እንደሆነ እናምናለን። ማ በወልዱ መንፈስ ቅዱስ አሐዱ አምላክ በአብ በወልድ በመንፈስ ቅዱስ ስም በስን በግብር በአካል ሦስት በባህሪ በሕልውና አንድ አምላክ ብለን ረድኤተ እግዚአብሔርን አጋዥ ጥግ በማድረግ እኔም መናገር እናንተም መስማት እንዲሁም እኔ ማስተማር እናንተም መማራችንን እንቀጥላለን። አምላካችን እግዚአብሔር በመካከላችን ሆኖን ያስተምረን ዘንድ በመጀመሪያ ሰሞን ማመስገን ይገባናል። የእግዚአብሔር ቤተሰቦች በያላችሁበት እንደምንሰነበታችሁ የእግዚአብሔር ሰላም ከኔም ከእናንተም ጋር ለዘላለም ጸንቶ ይኖር። ይህ እንግዲህ ጉባኤ አቅሌሲያ የሚባለው ዩቲዩባችን ነው። የጉባኤ ቤታችን ዩቲዩብ ነው። የእግዚአብሔር ቤተሰቦች እስካሁን ድረስ በነበረው ትምህርት እንደተጠቀማችሁበት ተስፋ እናደርጋለን። ሀሳቦቻችሁን ያው እንግዲህ በመልእክት ማስቀመጫው ላይ ያስቀምጡልን። ጥያቄዎቻችሁም ካሉ ልክ እንደዛው ጥያቄዎቻችሁን በየጊዜው እኔም ሆነ ሌሎቹ መምህራን እየተገኘን እንድንመልስ እንገደዳለን። ይህ የማስተማሪያ አንድ መድረካችን ስለሆነ ሁላችንም ሁላችሁም ተቀላቀሉና ወይም እንዳንድ ጉባኤ ቤት ቁጠሩትና ትምህርታችንን እናስፋው። በሌላ መንገድም ትምህርት እንዲቀርብ ካስፈለገ እንግዲህ የጉባኤ ቤት ትምህርቶች ዘርፈ ብዙ ናቸው እና ይሄ ለምዕመናን ይሆናል በሚል መልኩ ነው። በዚህ መልኩ እያቀረብን ያለ ነው ግን በሌላ መንገድ በዚህ መልኩ ቢቀርብልን የምትሉት ነገር ካለ ደግሞ እንዲህ በአስተያየት መስጫው ላይ ማስቀመጥ ትችላላችሁ ሀሳባችሁን። ለዛሬ ግን እንግዲህ ካለፈው ሳምንት የቀጠለውን ነው የምናቀርበው ማለት ነው። እንግዲህ እኩለ ጾም ላይ ደርሰናል። ክርስቲያኖች ደብረ ዘይት የሚባለው ሳምንት ላይ ነው። ይህ የፍርድ ሳምንት ወይም ደግሞ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ዳግም ምጻቱ የሚታወስበት ሳምንት ተብሎ የሚጠራው ሳምንት ላይ ነው የምንገኘውና እንዳለፈው ጊዜ ሁሉ እግዚአብሔር ቢባርክልን ይህንን ቀን እግዚአብሔር ቢፈቅድልን እግዚአብሔር ቢረዳን እንግዲህ ዛሬም የዚህን ሳምንት ትምህርት ደግሞ እንቀጥላለን ማለት ነው። የቅዱሳን አምላክ እግዚአብሔር በነገር ሁሉ እንዲረዳንና እንዲባርከን ቅዱስ ፈቃዱ ይሆነልን፣ ወደ ትምህርታችን እንገባለን። የዛሬው ትምህርት የሚገኘው በማቴዎስ ወንጌል ምዕራፍ 24 ከቁጥር አንድ ላይ ጀምሮ ነው እስከ መጨረሻው ድረስ ያለውን ስንመለከት እንግዲህ ምዕራፍ 25 ም በእርግጥ ዛሬ ባይነበብልንም እንኳን በቤተ መቅደስ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ስለመምጣቱ የሚናገር ምዕራፍ ነው። የምትመለከቱት እንግዲህ እሱን ነው የምናየው። በቤተክርስቲያን ክርስቲያን የምትጠብቀው ቀን ይሄ ነው። በነገራችን ላይ ክርስቲያኖች በተስፋ የምትጠብቀው ቀን ነው። እንዴት ካላችሁኝ በዮሐንስ ወንጌል ምዕራፍ በዮሐንስ ራእይ ምዕራፍ 22 መጨረሻው ቁጥር ላይ ስትመለከቱ አሜን፣ ጌታ ኢየሱስ ሆይ ቶሎና ብላ ትጠብቀዋለች። ምክንያቱም ጌታ ምን ብሏታል? የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ለእያንዳንዱ እንደ ስራው መጠን ዋጋውን እከፍል ዘንድ ዋጋዬ ከኔ ጋር አለ እነሆ በቶሎ እመጣለሁ ብሏል። ጌታ እነሆ በቶሎ እመጣለሁ ብሏል። ስታውዛላችሁ ዮሐንስ እንዴት እንዳየ በሰባቱ መቅረዞች መካከል ያየው በወርቅ ዙፋን ላይ ወይም በብርሃን ዙፋን ላይ በነጭ ዙፋን ላይ ተቀምጦ ያየው በሰባቱ ከዋክብት በእጁ ተይዘው ለት ያየውን ያንን ክርስቶስ የምንናፍቀውን ክርስቶስን ያየበት ቀን ነው እና ይሄ ቀን በቤተክርስቲያናችን የተለያዩ ስያሜዎች ተሰጠውት። ቤተክርስቲያን ስትናፍቀው ስትጠብቀው የምትኖር ቀን ነው። በሌላ አነጋገር እንግዲህ ምን ምን አይነት ስያሜዎች እንዳሉት በጥቂቱ ላንሳ። አንደኛው ይሄ ቀን ምን ተብሎ ይጠራል ማለት ነው? የሰርግ ቀን ተብሎ ይጠራል። የሰርግ ቀን የሰርግ ቀን ማለት ምንድን ነው? በማቴዎስ ወንጌል ምዕራፍ 22 ቁጥር አንድ ላይ እንደምንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያትን በሰርግ ቤት መስሏታል። አይደለ? የሰርግ ቀን ማለት ሙሽራው ክርስቶስ ከሙሽሪት ነፍሳችን ጋራ ወይም ከሙሽሪት ቤተ ክርስቲያን ጋራ ጋር ተዋህዶ በዝማሬ በአለ ከብካባቸው የሚከብርበት ማለት ነው። ሙሽሪት ቤተ ክርስቲያን አሁን ክርስቶስን ስትናፍቅ ትኖራለች። አሚን፣ ጌታ ኢየሱስ ቶሎ ና ጌታ ትለዋለች በመጽሐፍ ቅዱስ ሰምታችኋል፣ አደለ ሳራ አብርሃምን ጌታዬ ትለው እንደነበረ ለምን እንደሆነ በደንብ ምስጢሩ ሲገባን እኮ እውነት ለመናገር እንዴት ደስ ይላል መሰላችሁ። ዛሬም በዓለም ያሉ ሙሽሮች ባሏን ሚስት ጌታዬ ትለው ዘንድ ታዛለች፣ አለ ባልም ሚስቱ ምን ይበላት ይላል፣ ይውደዳት ይላል። አንዳንድ ሰዎች ይህንን በማለት በመባሉ በሴቶች ላይ ጫናው ይበረታ የባርነት ስሜት እንዲሰማቸው ያደረገ የሚመስላቸው ሰዎች አሉ። ግን እንደዛ አይደለም። ቤተ ክርስቲያን ጌታዬ ነዋ ማለት ያለባት ክርስቶስ ነው ፈጣሪዋ ነው፣ በአንድ በኩል ገዥዋ ነው። ሚስትም እኮ ከባሏ ተገኘች አይደል? የምንለው ከባሏ ተገኘች አስገኟ ነው። ለዚህ እኮ ነው ጌታዬ የምትለው። ክርስቶስም ከጎኑ ያስገኛት ወይም ደግሞ በእጁ የሰራት ያበጃጃት፣ በደሙ የገዛት የደማጫ ክፍሉ ያጫት ሙሽራ ያደረጋት ናት አይደል? ቤተ ክርስቲያን ስለዚህ ነው ጌታዬ የምትለው። ሚስቶች ሆይ በእውነት ቤተ ክርስቲያንን መስላችሁ ባሎቻችሁን ጌታ የብትሉ በትክክል ቤተ ክርስቲያንን ትመስሏታላችሁ። ባሎች ሆይ ሚስቶቻችሁን ደግሞ እንዲሁ እንደ ነፍሳችሁ አድርጋችሁ ብትወዱ ክርስቶስን ትመስሉታላችሁ። ክርስቶስ ስለ ቤተ ክርስቲያን የከፈለውን ዋጋ ስለምናውቅ ቤተ ክርስቲያንን ከመውደዱ የተነሳ ነው በቀራንዮ የተሰቀለው፣ ደሙን ያፈሰሰው፣ አጥንቱ እስኪታይ ድረስ የተገረፈው። ቤተክርስቲያን ስለወደደ ኮ ነው፣ ለሌላ ነገር አደለም። ሰርቆ ቀምቶ ነው። የሐሰት ምስክር ተዘጋጀበት እንጂ በእውነት የሐሰት ምስክር እንኳን ተቀጥሮ መጥቶ ሊመሰክርበት ይቻላል። ምንም እኮ የተገኘበት የለ። ከነገስታት ወይም ከካህናት በደሉ ይሄ ነው ብሎ የፈረደበት አለ? ማንም የለም። ሳይፈረድበት የሞተው ለምንድን ነው ከተባለ ኢየሱስ ክርስቶስ ቤተክርስቲያንን ከመውደዱ የተነሳ ነው። እና ባሎች ሚስቶቻቸውን ቢወዱ ክርስቶስን መስለውታል። ሚስቶችም ባሎቻቸውን ጌታዬ ብለው ቢጠሩ ሳያፍሩ ጌታዬ ብለው ቢጠሩ ይሄ ቤተክርስቲያንን ያስመስላቸዋል። ባሎቻቸውንም ክርስቶስ መስለው እንዲኖሩ ያደርጋቸዋል ማለት ነው። በዚህ መልኩ ስትንከባከበው ስትጠራው የምትኖረውን ሙሽራዋን ክርስቶስን ቤተክርስቲያን የምትቀበልበት ቀን ስለሆነ ይሄ ቀን ምን እንለዋለን? ይሄ ሰርግ ቀን እንለዋለን ማለት ነው። ታስታውሳላችሁ፣ በማቴዎስ ወንጌል ምዕራፍ 25 ላይ እነዚያ ደናግል ምን ይጠብቃሉ ይመስላችኋል? አስሩ ደናግል፣ አምስቱ ሰነፎች፣ አምስቱ ልባሞች ምን እየጠበቁ ነበር ነው የሚለው ሙሽራውን እየጠበቁ ነበር አይደለም የሚለው እንዴ፣ ይህች ሰርግ ቀን ናት። ጌታ የሚመጣባት ቀን እና የሰርግ ቀን እንዴት ይናፍቃል! እንዴት እስኪመጣ ድረስ በተስፋ ይጠበቃል! ያቁነት እንታለ በተለይ ለሙሽራ ያ ቀን እስኪደርስ ድረስ ምክንያቱም ከሙሽራዋ ጋር የምትኖርበት አዲስ ሕይወት የምትጀምርበት ቀን ስለሆነ ሙሽሪት ያን ቀን በተስፋ ትጠብቀዋለች። እነዚያ ደናግልም በማሰሯቸው ዘይት ይዞ እንቅልፍ እስኪጥላቸው ድረስ እንግዲህ ከባድ መጠበቅ ነው የጠበቁት ማለት እኮ ነው ተመልከቱት ከባድ መጠበቅ ምክንያቱም ሁሉም ማንቀላፍተው ተኙ አይደለም የሚለው በጣም በጽኑ ናፍቆት ይጠባበቁት ነበር ምንም ስራ አልነበራቸው እሱ መጠበቅ ነበር ስራቸው ቤተ ክርስቲያን ይህን ቀን ትጠብቀዋለች ሙሽራዋ ክርስቶስ የሚመጣበት ቀን ስለሆነ የተጠራችሁም ለሰርግ ነው የተጠራ ነው እኮ ለሰርግ ነው ሙሽራ እንደሚመጣ ሰምተን ነው የተጠራ ነው ምክንያቱም በየጎዳናው ያገኛችሁትን ሁሉ ጥሩና ወደ ሰርግ ነው ሰርጉ ተዘጋጅቷል በሏቸው፣ አይደል የተባለ። እኛ እኮ ነን የተጠራነው። ወደ ሰርጉ እድምተኞች እኛ ነን። እንደዛ ሆነን የተገኘ ነውና፣ ውድ ክርስቲያኖች፣ ዛሬ ይሄን ቀን ቤተክርስቲያን ምን ትለዋለች ካላችሁ፣ አንደኛው የሰርግ ቀን እንለዋለን። ቤተክርስቲያን ከክርስቶስ ጋር ተዋህዳ የመለኮት ዘመድ የሆኑት መላእክት ምድራዊ አንጻር ጋር አንድ ሆኖ የሚዘምሩበት ሰርግ ቤት ላይ የሙሽሪትና የሙሽራው ዘመዶች አንድ ሆኖ አድል የሚያጨበጭቡት አንድ ሆኖ አድል የሚደሰቱት የሚበሉት፣ የሚጠጡት ባዕድነት ይቀራል። ከዚያ በኋላ ማለት እኮ ነው። አሁን በሰማይና በምድር መካከል ልዩነትን የሚያጠፋ ልዩ ቀን እኮ ይሄ ቀን ነው። በሰማይና በምድር መካከል ድንበር የለሽ ኑሮ የሚያስኖረን ይሄ ቀን ነው። ይሄ ቀን ይናፍቃል። እውነት ለመናገር ክርስቶስ ይመጣል፣ ሙሽራችን ይገለጣል። ሙሽራችንን ለማክበር እኛ በአይድነት ሳይኖር በእኛና በመላእክት መካከል ልዩነት ሳይኖር እኛም እንደ እግዚአብሔር መላእክት ሆነን ማለት ነው። መላእክትም እንደኛ ሆነው ለመዘመር እንገናኛለን ማለት ነው። የሰርግ ቀን ያሰኘው ይሄ ነው። ክርስቶስ በድግስነት የሚቀርብለት በድግስነት የሚቀርብበት ቀን ነው። እውነት ለመናገር አንድ ሊቅ ምን ይለዋል? ኢየሱስ ክርስቶስን የራሱን ሥጋና ደም ድግስ አድርጎ ብሉልኝ ጠጡልኝ የሚል ሙሽራ ይላል። ሰርጌ ላይ ተገኙ አለን። ግን ደግሞ የራሱን ስጋና ደም ድግስ አድርጎ ያቀርባል። እንዲህ አይነት ሙሽራ አይተን እናውቃለን። ሙሽራችን እሱ ነው። ድግሳችንም እሱ ነው። በጽዋ ቀድተን የምንጠጣው እሱ ነው። በመሶብ አቅርበን የምንመግበው እሱ ነው። እንዲህ አድርገን የምንደሰትበት ትልቁ ቤት ይሄ ቤት ነው። በዚያ ውስጥ ላይ በእውነት የሰርግ ቤት የሚያክል ተድላ ደስታ ያለበት ቤት አለ። በእውነት በዙፋን ላይ ከወጣ ንጉስ ይልቅ በእውነት ሚስት ያገኘ መልካም ሴትን ያገኘ ወንድ የሚደሰተው ደስታ አይበልጥም እንደ የሚደሰተው በሀገር ላይ ከተሾመ ሰው ይልቅ በሚስት ላይ በሴት ላይ የተሾመ ወንድ ከምንም በላይ ደስተኛ ነው። ከምንም በላይ ደስተኛ ነው። አጼይሃ ለኢትዮጵያ ለማለት አፄ እንላለን በቀደመው ዘመን። ምክንያቱም የሀገሪቱ እጮኛ ለማለት ነው እንደዛ የምንለው እና ለሀገሪቱ ከታጨው ከንጉሱ ይልቅ ለክርስቶስ የታጨችው ቤተ ክርስቲያን በዚያ ቀን ተድላ ደስታዋ ልክትና መጠን የለውም። በእውነቱ ደስ ይላል። ሙሽራው መጣ ውጡ ተቀበሉ ሲባል የተኛው ሁሉ ነው የነቃው አይደል፣ እንደምታስታውሱት እና ሁሉም ይጠብቀው የነበረውን ይዞት የነበረውን ያስቀምጠውን የደበቀውን በማሰሮ ያለውን ዘይቱን እያቀጣጠለ መብራቱን እያበራ ወጣ አይደለም። ይለው የራሳቸውን መብራት እያበሩ ነው የወጡት ሁሉም ጻድቃን ሁሉ ከመቃብር ወጥተው የሚደሰቱበት እውነት ለመናገር እነዚህ እያዘን የቀበርናቸው ዛሬ ወደ መቃብር የሸኘናቸው ቅዱሳን እነዚህ ዛሬ መታሰቢያቸው የምናደርግላቸው ቅዱሳን እነዚህ ዛሬ ጽላት የቀረጽላቸው ቅዱሳን እነዚያ ሁሉ ተሰብስበው ከመቃብር ወጥተው ነቅተው ክርስቶስን የሚቀበሉበት ያ ቀን ትልቁ የሰርግ ቀን ማለት ነው። የደስታ ቀን ስለሆነ እኮ ነው የሰርግ ቀን የምንለው፣ እና የቤተ ክርስቲያን ተድላ ደስቷ የሚፈጸምበት ቀን ነው። ዛሬ በዛቲ ዕለት ተፈጸመ ፍስሐ ቤተ ክርስቲያን አለሊቁ በሃይማኖት አቡ የቤተ ክርስቲያን ደስታ ፍጹም የሚሆንበት ቀን ነው። ቤተ ክርስቲያን በጥፊ የተመታች፣ በጅራፍ የተገረፈች፣ በሰይፍ የተመታች፣ በስራት በወህኒ የተሰቃየች፣ ደሟን ያፈሰሰች፣ አጥንቷን የከሰከሰች፣ በሐዘን የኖረች ይቺ ቤተ ክርስቲያን ይችን ቀን ለማግኘት ነበር። ተመልከተ፣ ይቺ ቀን ሁላችን የምንጠብቃት ቀናት፣ የሽልማት ቀናት ወገኖች፣ እየጠበቃችሁት ነው ክርስቶስን ክርስቶስ ይመጣል። ዳግም እመጣለሁ ብሎ ነው አይሄደው እና በዚህ ቀን በዚህ ቀን እንደሚመጣ ስለምናስብ ዛሬ ያለብንም መከራ ሁሉ እንደምንም ነገር የምንቆጥረው እኮ እንደሚመጣ እርግጠኞች ስለሆነ ሲመጣ የሚከፍለን ዋጋ በጣም ትልቅ እንደሆነ እናምናለና። ታስታውሳላችሁ፣ በደጉ ሳምራዊን በሉቃስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ እንደምንመለከተው ደጉ ሳምራዊ አምጥቶ ያንን የታመመውን ሰው ይህን ሰው እያስታሙልኝ በምመለስበት ጊዜ ዋጋህን ከፍላለሁ ብሎ አደለ ሄደው ደጉ ሳምራዊ ይዞት የመጣው ይሄ ህሙሙ ሰውነታችን እሱ እኮ ነው በእውነቱ ኃጢአት በየጊዜው የሚያደባያት ነፍሳችን፣ በየጊዜው እሷን ስናክም እሷን ስናሳክም አደለም እንኖረው። ለምን ዋጋችንን እሱ በሚመጣበት ጊዜ ከፍለናል ብለን ስለምናምን፣ ደጉ ሳምራዊ ቃል ስለገባልን እኮ ነው። ቃል የተገባልን ቀን ደግሞ ይሄ ነው። የደመወዝ ቀን ነው ለጻድቃን ይሄ ቀን እውነት ለመናገር፣ ለሀጣን ግን በእርግጥ በአንጻሩ ደግሞ የፍርድ ቀን ነው። የፀሐይ መውጣት ለሌባ ይመቸዋልን በእውነት የክርስቶስስ መምጣት ለሀጣን ይመቻቸዋልን ይስማማቸዋልን ይናፍቆታልን ያንን ቀን ሊሆን አይችልም እንዲሆን አይችልም የፀሐይ መውጣት ጅቦችን ወደየገደላቸው ያስገባቸዋል ሰዎችን ደግሞ ወደየስራቸው ያሰማራቸዋል አደል እንዴ የፀሐይ መውጣት ጨለማውን ያርቀዋል የፀሐይ መውጣት ዱሩን ገደሉን ግልጥልጥ አድርጎ ያሳየዋል። የፀሐይ መውጣት ተራራውንም በተራራነቱ ሜዳውንም በሜዳነቱ ሸለቆውንም በሸለቆነቱ እንድናየው እንድናውቀው ያደርገናል። የክርስቶስን መምጣት ልክ እንደዚያ ነው። ሀጣንን ከነ ስራቸው ይገልጣቸዋል። ጻድቃንን ደግሞ እንዲሁ ስራቸውን ይገልጠላቸዋል ዛሬ እነዚህ ኃጢአተኞች ተብለው በዓለም ዘንድ የተገለሉት፣ ዛሬ የተተፋባቸው፣ ዛሬ የተሰደዱት፣ ዛሬ የተፈናቀሉት፣ ዛሬ ስለ ክርስቶስ የተጠሉት፣ ዛሬ በየአደባባዩ የተገረፉት፣ የታሙት፣ ዛሬ ስለ ሃይማኖታቸው ሌላ ምንም ምክንያት ሳይኖራቸው ስለ ሃይማኖታቸው ዋጋ እየከፈሉ ያሉት እነሱ የጽድቅ አክሊል ደፍተው ያን ጊዜ ይገለጣሉ። ዛሬ በስውር የሚጸልዩ፣ ዛሬ በስውር የሚጾሙ፣ ዛሬ በየቤታቸው ሆነው እግዚአብሔርን በፍጹም ንጽህና የሚያመልኩ ባለትዳር ይመስላሉ ግን እንደ ባህታዊ ይኖራሉ። አለማዊን ይመስላሉ ግን እንደ መናኝ ይኖራሉ። ዛሬ በእውነት እነዚያ በተሰወረ ሁኔታ ውስጥ ሆነው እግዚአብሔርን እያገለገሉ ያሉ ቅዱሳን በተገለጠ መቅደስ አይደለ፣ በተሰወረው መቅደሱ ነው እያገለገሉ ያሉ እነዚያ ሁሉ ይገለጥል ይገለጣሉ በዚያች ቀን። ያች ቀን የመገለጥ ቀናት ክርስቲያኖች ሀጣን ይፈረድባቸዋል። ለሀጣን የማትስማማቸው የማይወዷት ቀናት ያቺ ቀን። ምክንያቱም ለሀጣን የፍርድ ቀናት። ቅድም የሰርግ ቀን ብያቸዋለሁ አይደል? ሁለተኛ ስሙ የፍርድ ቀን ነው። ይሄ ቀን ኢየሱስ ክርስቶስ ይመጣላ፣ ጻድቃንን በቀኙ ሀጣንን በግራው አቁሙ፣ ይፈርድባቸዋል፣ ይፈርድላቸዋል ተብሎ አይደል የተጻፈው ማቴዎስ ወንጌል ምዕራፍ ሀያ አምስት ቁጥር 46 ላይ ስትመለ የሀጣን ፍርዳቸው እንዴት ይዘገንናል! በእውነት ሀጣንንም ወደ ዘላለም እሳት ሲሂዱ አላቸው ወይም እሳቱ ወደማይጠፋበት ትሉም ወደማያንቀላፍበት ጽኑ መከራ ወዳለበት ቦታ ሰደዳቸው እኮ ነው የሚለው። ክርስቲያኖች የሀጣን ፍርዳቸው ምንኛ ከባድ ነው! በእውነት በዚህች ቀን ለሀጣን የሚተላለፍባቸው ፍርድ ምንኛ አስጨናቂ ነው! ክርስቲያኖች እስኪ ተመልከቱት። በዚህች ቀን ሀጣሪ ይወቀሳሉ። ዛሬ ጻድቃን መስለው በቤቱ የሚኖሩት፣ ዛሬ በጎ ስራ የሰሩ መስሏቸው በእግዚአብሔር ፊት የሚመጻደቁት፣ ዛሬ ብንነግራቸው፣ ዛሬ ወንጌል ቢነግራቸው፣ ዛሬ ቃሉ ቢነግራቸው፣ ዛሬ ካህናት ቢመክሯቸው አልሰማ ያሉ እነዚያ ሰዎች ያን ጊዜ ግን በወቀሳ አቃል ይናገራቸዋል። ብራባ ያለበላችሁኝ፣ ብጠማ ያላጠጣችሁኝ፣ ብታረዝ ያላለበሳችሁኝ፣ ድዊ ብሆን ያልጠየቃችሁኝ፣ ብታሰር ደግሞ ያላስፈታችሁኝ ብታረዝ ያላለበሳችሁኝ ብሎ እንዲሁም አጣንን አጣንን በወቀሳ ቃል ይናገራቸዋል። ተመልከቶት ጻርቃንን ደግሞ በአንጻሩ ይመርቃቸዋል እንደሚለው ተመልከቶት። ይች ቀን የፍርድ ቀን ናት፣ ያልኳችሁም ለዚህ ነው። በጻርቃንና በአጣን መካከል ድንበር ይለያል ማለት ነው። እንዳሁኑ ተደበላልቀን አይደለም የምንኖሩ፣ ለይተን ነው የምንኖረው። በአጣንና በጻርቃን መካከል ድንበር ይለኛል። በአለምና በክርስቲያኖች መካከል ድንበር ይለያል ማለት ነው። ዛሬ በህይወት እያሉ ክርስቶስን ያገለገሉት ያንን በሽተኛ ሆኖ ያገኙትን ክርስቶስን ያገለገሉት፣ የጠየቁት፣ ከቁስሉ ያጠቡት፣ ዘይት ያፈሰሱለት እነዚያ ሰዎች በዚች ቀን ይሸልማሉ። ያን የክርስቶስ ተርቦ መጥቶ ቤታቸው ስመ እግዚአብሔር ጠርቶ ወይም ከድሆች እንዳንዱ ሆኖ ከታናናሾች እንዳንዱ ሆኑ ባገኙት ጊዜ ይህን ማብላት ክርስቶስን ማብላት ነው ብለው ያበሉ ሰዎች፣ ይህን ማልበስ ክርስቶስን ማልበስ ነው ብለው ለታረዘው ሰው የራሩለት ሰዎች እስረኛውን የጠየቁት እነዚያ ሰዎች ዛሬ በዚች ቀን ይሸለማሉ። ክርስቲያኖች ዛሬ በዚህ ቀን ፀሐይ ልታበራልን ከምትችለው በላይ የሆነ ብርሃን ይገለጥልናል። ለጻድቃን ብርሃናቸው የሆነው ኢየሱስ ክርስቶስ ይገለጣል። በሱ ብርሃንነት መመልከት ይጀመራል። ክርስቲያኖች፣ የተወደዳቸው የእግዚአብሔር ቤተሰቦች ይህች ቀን እግዚአብሔር በክብር የሚገለጥባት ቀን ናት። እግዚአብሔር በክብር የሚገለጥ ክብሩ ሁሉ የሚገለጥባት ቀን ናት። ታስታውሳላችሁ፣ ወደ ዓለም በመጣ ጊዜ ኢየሱስ ክርስቶስ እንደምን ባለው ሁኔታ ዓለም እንደሸኘችው ታውቃላችሁ። ገርፈዋለች፣ አስራዋለች፣ ፈጣሪዋን እኮ ነው። ተመልከቱት፣ ከሰዋለች፣ ሎቱ ስብሐት፣ ወደ መቃብርም አውርደዋለች፣ ሎቱ ስብሐት። ስንናገረው የሚከብድ ብዙ መከራን እንድቀበል አድርገዋለች። በመከራ እንጂ በደስታ አልተቀበለችውም ማለት። እንዲህም ሆኖ የሸኘችውን ዓለም ለማዳን ለመዋጀት ነው እና የመጣው የዋጃትን ቤተ ክርስቲያን እንደገና ወደ ክብር ይዟት ይወጣ ዘንድ በአብ ቀኝ ተቀምጦ የታየላትን ቤተ ክርስቲያን በክብር ደግሞ ይዟት ይገለጥ ዘንድ ይዟት ያድርግ ዘንድ ኢየሱስ ክርስቶስ ዳግመኛ ይመጣል ወገኖች፣ እግዚአብሔር ዳግመኛ ይመጣል። ዛሬ በጉቦ ዛሬ በስልጣን በመበደል ዛሬ የሰው ገንዘብ በመቀማት ዛሬ የሰራተኛ ደሞዝ በማስቀረት ዛሬ በስርቆት በማጭበረበር በሌላም በሌላም ሰሆን የምትጎዱ ሰዎች እግዚአብሔር ይመጣል። ዛሬ በአመንዝራነት ዛሬ በሐሰት ዛሬ ሰውን በመክሰስ ዛሬ ሰውን በማሳጣት ዛሬ አድማ በመስራት የታወቃችሁ ኑሯችሁን የመሰረታችሁ ሰዎች ኑሯችሁን ያሟሟቃችሁ ሰዎች እግዚአብሔር ይመጣል። ዛሬ እግዚአብሔር በሾማችሁ ገንዘብ ላይ ሳትታመኑ ብቻችሁን እየበላችሁ ያላችሁ ሰዎች እግዚአብሔር በዚህች ቀን ይመጣል። ዛሬ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያን ተብላችሁ ተጠራችሁ እንጂ ክርስቲያን ተብሎ ከመጠራት በስተቀር ሌላ ምንም ስራ ያላደረጋችሁ፣ ሌላ ምንም በጎ ነገር ያልተገኘባችሁ ክርስቲያኖች እግዚአብሔር እኮ ይመጣል። በሉ ክርስቲያኖች ዛሬ ክህነታችሁን መነጋገጃ ያደረጋችኋት መነገጃ ያደረጋችኋት ወንጌልን ለመብል ለሆድ መሙያ ሙያ እንጂ ለአገልግሎት ጻድቃንን ወደ መንግስተ ሰማያት ለመጥራት ያላደረጋችኋት ዛሬ ንስሐ ሳትገቡ ንስሐ ግቡ ብላችሁ የሰበካችሁ ወይም ደግሞ ንስሐ ግቡ ብለን የሰበክን ሁላችንም እናስብ ቆም ብለን እንመልከት እግዚአብሔር ይመጣል ዛሬ በስጋው በደሞ የቀለዱ ሰዎች እንደቀለዱ አይቀሩም እግዚአብሔር ይመጣል ዛሬ መቅደሱን ለስጋዊ ጥቅም ብቻ የተጠቀሙበት ካህናት ካሉ እግዚአብሔር ይመጣል በእውነት ዛሬ በመንፈሳዊ ሹመት ተጠግተው በመንፈሳዊ ሹመት ገብተው ስጋዊ ሀብት የሰበሰቡ ሰዎች እግዚአብሔር ይመጣል በሏቸው እግዚአብሔር ይመጣል ክርስቲያኖች ጻድቃን ደስ ይበላችሁ በእውነት እንደ ቃሉ የምትኖሩ ሰዎች ደስ ይበላችሁ። በትዳራችሁ የተፈተናችሁ ተፈትናችሁም ያለፋችሁ ሰዎች ደስ ይበላችሁ። ልጆቻችሁን በመልካም አስተዳደግ ያሳደጋችሁ ደስ ይበላችሁ። ዛሬ በዓለም ላይ ስለ ክብሩ ስለ ክርስቶስም ብላችሁ መከራ እየተቀበላችሁ ያላችሁት፣ ዛሬ ስለ ሃይማኖታችሁ የተፈናቀላችሁ፣ ዛሬ ስለ ሃይማኖታችሁ አንገታችሁን እስክትሰጡ ድረስ ለእግዚአብሔር የታመናችሁ፣ ዛሬ በገንዘባችሁ ላይ የታመናችሁ ምጽዋት እየሰጣችሁ አስራት በኩራት እያወጣችሁ ያላችሁ ደስ ይበላችሁ። ዛሬ ቀን የጎደለባችሁ ሃይማኖቴ ከሚጎል ሆዴ ጉደል ብላችሁ፣ ሃይማኖቴን ከማጣ ሀብቴ ልጣ ብላችሁ፣ በሰማይ ያለኝን ክብር ከምለቅ በሰማይ ያለኝን የክብር ዙፋን ከማጣ ከምለቅ በምድር ያለኝን ሹመትና ሽልማት ባጣ ይሻለኛል ብላችሁ የተዋረዳችሁ አንገታችሁን የደፋችሁ ደስ ይበላችሁ። እግዚአብሔር ይመጣል፣ ወገኖች፣ ይመጣል። ዛሬ ይህንን እናስታውሳለን። አምላካችን ኢየሱስ ክርስቶስ ይመጣል ብላ ቤተክርስቲያናችን ታስታውሳለች። ይህንን ነው ዛሬ የምናስታውሰው። እንግዲህ በዚህ ቀን ሁለት ነገሮች ብቻ ነግሬያችሁ ልጨርስ። ደቀ መዛሙርት ክርስቶስን ንገረን፣ የመምጣት ምልክቱ ምንድን ነው? የዓለምስ መጨረሻ ምልክት ምንድን ነው? ብለው ሁለት ጥያቄ ነበር የጠየቁት። ማቴዎስ ምዕራፍ 24 ቁጥር ሁለት ላይ እንደምንመለከተው፣ ይህንን መሰረት በማድረግ ዛሬ ምዕመናን ወደ ንስሐ አባቶቻቸው ቤት ይሄዳሉ አባቶቻችሁ ዘንድ እንዲሰበሰባሉ ለመብል ለመጠጥ አይደለም እንዳስለመድ ነው አሁን እንደው ዝም ለእንደተራ ነገር እንደምናየው ንገረን ጌታ መቼ ይመጣል ለማለት ነው ክርስቲያኖች መሄድ ያለባቸው አባታችሁ ዘንድ ሂዱ ክርስቲያኖች አባቶቻችሁን ጠይቁ የዓለም ፍጻሜ ምልክት ምንድን ነው ብሏቸው ሂዱ ክርስቶስ መቼ ይመጣል ብሏቸው ሂዱ ክርስቶስ በመጣ ጊዜ ለጻድቃን ምን ይደረግላቸዋል ብሏቸው ሂዱ ክርስቶስ በመጣ ጊዜ እንዳናፍር ምን እናደርግ ብሏቸው እምንሄደው ለዚህ ነው አንዱ ምክንያታችን ወደ ንስ አባቶቻችን የምንሄድበት ምክንያት። ሁለተኛው ሰንበትን ምንድና ክብር የተደረግንበት በዚህ ቀን ምክንያት ነው። ጌታ የሚመጣው በሰንበት ነው እና በሰንበት ወደ ቤተ መቅደስ ሁል ጊዜ የምንገሰግሰው ጌታ የሚመጣው በዕለተ ሰንበት ነው እና በዚች ቀን ነው ወደ ሰማይ ይዞ የሚያደርገው አዲስቱ ኢየሩሳሌም ከሰማይ ስትወርድ የምትታየውን በዚህ ቀን ነው። እንዴት ደስ ይላል! በእውነት ኢየሱስ ክርስቶስ ሊቀ ካህናት ሆኖ የሚያገለግለው በዚህ ቀን ነው። በዚያ ለመታየት ነው። ሁላችንም በሰንበት ወደ መቅደስ የምንገሰግሰውና ይሄን ልማዳችሁን እንዳታቋርጡ አደራ ለማለት ነው። የእግዚአብሔር ቤተሰቦች፣ ይህ ጉባኤ አቅሌሳ የተሰኘው የቤተክርስቲያናችን ወይም ደግሞ የጉባኤ ቤታችን ሚዲያ ነው። ሁላችሁም ላይክ እና ሰብስክራይብ በማድረግ እንዲሁም ደግሞ ለሌላው እንዲዳረስ ሸር በማድረግ የእግዚአብሔርን ቃል ላልደረሳቸው ሁሉ እንድታዳርሱ እንጠይቃለን። ስለነበረን ጊዜ አባቶቻችን፣ አምላክ እግዚአብሔር ስሙ ለዘላለም የተመሰገነን ሁላችንን በአገልግሎት ያጽናል።